ሰላም ውድ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በመሸጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲብ ቻናል ተመልካቾቻችን በዛሬው ቪዲያችን ከትንሽ እስከ ትልቅ ድረስ ፍሪጆችን እናሳያቸዋለን። በመጀመሪያ የምናየው ይሄኛውን ቪክቶሪ 410 ሞዴል የሆነውን ፍሪጅ ይሆናል። ይህ ፍሪጅ እንግዲህ እዚህ ጋር እንደምናየው ሙሉ ለሙሉ ስቴለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብንና ሳይዘግብን መቆየት ይችላል። ከዚህም በተጨማሪ ደግሞ ከነዚህኛው ከኖሩ ረጅም ጊዜ መቆየት ይችላል ማለት ነው። ከዚህም በተጨማሪ ደግሞ ሙሉውን ቦዲውን በምናይበት ጊዜ ስቴለስ ስቲል ስለሆነ ቅድም እንደነገርኳቸው ረጅም ጊዜ ሳይበላሽብን መቆየት ይችላል። ከዚህም በተጨማሪ ደግሞ ጀርባውን በምናይበት ጊዜ ጀርባው ኮንደንሰር ሲስተም ስለሆነ አንደኛ ነገር በመጀመሪያ ቢበላሽብን በቀላሉ ሜንቴን መደረግ ይችላል። ከዛም ደግሞ በተጨማሪ ኤነርጂ ሴቭ አድርጎ እስከ ሁለት ቀን ድረስ ምግባችንን ሳይበላሽብን መቆየት ይችላል ማለት ነው፣ ያው መብራት በሚጠፋበት ጊዜ። ከዚህም በተጨማሪ ደግሞ እንደምናየው እዚሽ ጋር ቁልፍ ስላለው የምፈልገውን እቃ እንደምንፈልገው መቆለፍ እንችላለን። ካስቀመጥ ነው በኋላ ወደ ውስጡ ፓርት በምንገባበት ጊዜ እዚህ ጋር እንደምናየው ሰፋ ያለ የበረዶ ቤት አለው። ከዚህም ደግሞ በተጨማሪ እዚች ጋር እንደምናየው ሰፋ ያለ የቪጅቴብልና የተለያዩ ነገሮች ማስቀመጫዎች አሉት ማለት ነው። እዚች ጋር እንደምናየው እንግዲህ እነዚህ መደርደሪያዎች እንደፈለገን ወር ላይና ወርታች አድርገን መጠቀም እንችላለን። ከዚህም በተጨማሪ ደግሞ እዚች ጋር ታችኛው ላይ እንደምናየው ሰፋ ያለ የቪጅቴብል ማስቀመጫ አለው። እዚች ጋር እንግዲህ የተለያዩ መደርደሪያዎች ስላሉ የተለያዩ ነገሮችን ማስቀመጥ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ላይኛውን በምናይበት ጊዜ እንደዚህ እዚሽ ጋር እንደምናየው የራሱ የሆነ ድራኩል ሲስተም ስላለው ኤነርጂ ሴቭ ያደረግና መብራት እንኳን ቢጠፋ እስከ 12 ሰዓት ድረስ በረዶ ሰርቶ መቆየት ይችላል ማለት ነው። ከዚህም በተጨማሪ ደግሞ እንደሚታወቀው ፍሪጆች እየሰሩ እያለ ሽታ አይኖራቸውም። ነገር ግን ስራቸው መስራት ካቆሙ ሽታ ስለሚኖራቸው ያን ሽታ ይህኛው ድራኩል ያስወግድልናል ማለት ነው። ከዚህም በተጨማሪ ደግሞ እዚች ጋር እንደምናየው የራሱ ቴርሞስታት ስላለው በዛች ቴርሞስታት እንደፈለግን እየቀነልስንና እየጨመርን ኮንትሮል ማድረግ እንችላለን ማለት ነው። ይህ እንግዲህ ፍሪጅ ለመካከለኛ እንዲሁም ደግሞ ተለቅላለቤት እንዲሁም ለስራ ቦታ ተመራጭ ነው። ለተለያዩ ነገሮች መጠቀም እንችላለን ማለት ነው። ይህ ፍሪጅ እንግዲህ እንደነገርኳቸው ሞዴሉ 410 ነው። ዋጋው 52 ሺ ብር ነው፣ ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላቸዋለን። በመቀጠል ደግሞ የምናየው አፍትሮል 252 ኔትሌትሩ የሆነውን ፍሪጅ ይሆናል። ይህ እንግዲህ እንደምናየው ስቴንለስ ስቲል ስለሆነ ለማጽዳት በጣም ቀላል ነው። ከዚህም በተጨማሪ ደግሞ ጀርባውም ደግሞ ኮንደንሰር ሲስተም ስለሆነ መብራት እንኳን ቢጠፋ ኤነርጂ ሴቭ አድርጎ ማቆየት ይችላል። ከዚህም ደግሞ በተጨማሪ ምንድን ነው ኮንደንሰር ሲስተም ስለሆነ በቀላሉ ሜንቴን ማድረግ እንችላለን ማለት ነው። እንደምናየውም ደግሞ ሰፋ ያለ በረዶ ቤትና እንዲሁም ደግሞ የተለያዩ ነገሮች የምናስቀምጥበት ይሄኛው የሆነ ቤት አለው። ከዚህም በተጨማሪ ደግሞ አነስ ያለ የተለያዩ ነገሮች የምናስቀምጥበት የቪጂቴብል ቤት አለው። የተለያዩ መድርድሮች ስላሉት እንደፈለግን አድርገን መጠቀም እንችላለን። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው አነስ ያለ ቴርሞስታት አለው ማለት ነው። ይህ ቴርሞስታት እንግዲህ እንደምንፈልገው ቴምፕሬቸሩን እየጨምርና እየቀነስን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ እዚጋ እንደምናየው ቁልፍ ስላለው የምንፈልገውን እቃ ላይ መቆለፍ እንችላለን ማለት ነው። ይሄ አፍትሮል 252 ኔት ሊትር ዋጋው 50 ሺህ ብር ብቻ ነው፣ ከነፃ ዴሊቨሪ ጋር ያላችበት ቦታ ድረስ እናደርስላቸዋለን። በመቀጠል ደግሞ የምናየው ቦስ 350 ሞዴል የሆነውን ፍሪጅ ይሆናል። ይሄ እንግዲህ ፍሪጅ እንደምናየው ሙሉ ለሙሉ ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብንና ከለሩን ሳይቀይርብን መጠቀም እንችላለን። ከዚህ በተጨማሪ ደግሞ እዚሽ ጋር ጀርባውን በምናይበት ጊዜ እዚች ጋር እንደምናየው ሙሉ ለሙሉ ኮንደንሰር ስለሆነ የመጀመሪያ ነገር ቢበላሽብን በቀላሉ ሜንቴን መደረግ ይችላል። ከዚህም በተጨማሪ ደግሞ ምንድን ነው መሰላችሁ ኢነርጂ ሴቭ አድርገው እስከ ሁለት ቀን ድረስ ማቆየት ይችላል ማለት ነው። ያው እንግዲህ ለፍሪጆች ማድረግ የሚገባን የመጀመሪያ ጥንቃቄ ምንድን ነው? እዚች ጋር እንደምናየው ሁሉም ፍሪጆች የራሳቸው የሆነ እንደ እንትናቸው ይለያያሉ። እንደ ሲሲያቸው ጋዝ አላቸው እና ከቦታ ቦታ ስናነቃንቀው ያኛው ጋዝ እዚህ ጋር በምናየው ፓይፕ ወደላይ ወጥቶ ወይም ደግሞ ሰትል ሳያረግ ከሬት ጋር ብናገናኘው ሙሉ ለሙሉ መብራቱ ይበላል፣ ሞተሩ ይሰራል፣ ነገር ግን ጋዙ ሊፈስብን ይችላል። ስለዚህ ከነቃነቅ ነው በኋላ ሚኒመም ለአራት ሰዓት እና ከዛ በላይ ሰትል እንዲያረግ ማቆየት አለብን ማለት ነው። እንዲሁም ደግሞ ከዚህ በተጨማሪ ወደ ውስጠኛው ፓርክ በምናይበት ጊዜ እዚህ ጋር ጀርባ እንደምናየው ሙሉ ለሙሉ ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን ወይም ደግሞ ከለሩ ሳይከይርብን መቆየት ይችላል ማለት ነው። ውስጡንም በምናይበት ጊዜ እዚሽ ጋር እንደምናየው እንደዚህ ራሱ ድራኩል አለው። ይሄኛው ድራኩል ደግሞ ምን ያደርጋል? ኢነርጂ ሴቭ ያደረግና እስከ አስራ ሁለት ሰዓት ድረስ ማቆየት ይችላል ምግባችን ሳይበላሹ። ከዚህም በተጨማሪ ደግሞ እዚህ ውስጥ ያለው እንደምናየው እቃ ማስቀመጫ ብቻ ሳይሆን ኬሚካል ነገር ስለሆነ ይሄኛው ኬሚካል ምግባችን መብራት ከጠፋ በኋላ ፍሪጆች ሽታ ይኖራቸዋል፣ ያን ሽታ ያስወግድልናል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ሰፋ ያለ የተለያዩ ነገሮችን ማስቀመጫ አለው። እንዲሁም ደግሞ እነዚህ መደርደሪያዎች በምናይበት ጊዜ ብረት ስለሆኑ የተለያዩ ድስቶች፣ የተለያዩ ነገሮች ብናስቀምጥባቸው ሊሰበሩብን አይችልም። ከዚህም ደግሞ በተጨማሪ ምንድነው ሀይ ቴምፕሬቸር እንኳን በጣም ቀዝቃዛ የሆነ ቴምፕሬቸር እንኳን ቢሆን ይሄኛው ብረት ስለሆነ በፍጹም ምንድነው ሊሰበርብን ወይም ደግሞ ሊበላሽብን አይችልም ማለት ነው እና እንደምንፈልገው ከዚችኛ መደርደሪያ ወርታችኛ አድርገን እንደምንፈልገው መጠቀም እንችላለን። ያው ይህ ፍሪጅ እንግዲህ እንደሚታየው ለመካከለኛ እንዲሁም ደግሞ አነስ ላለ ቤት ያገለግለናል። እንዲሁም ደግሞ እዚህ ጋር እንደምናየው አነስ ያለች የቪጂቴብል ማስቀመጫ ይኖረዋል ማለት ነው። እዚህ ጋም እንግዲህ እንደምናየው የተለያዩ ምርድሮች ስላሉት በነዚህ የምንፈልገውን ነገር ማስቀመጥ እንችላለን ማለት ነው። እንደምናየውም ደግሞ እዚህ ጋር ቁልፍ ስላለው የምንፈልገውን ነገር መቆለፍ እንችላለን። እንግዲህ ይሄ ፍሪጅ በመጀመሪያ ነገር አምስት ዓመት የካምፓኒ ዋራንት ያለው ያም ግን ቢሆን ቅድም እንደነገርኳችሁ ፍሪጆች ከቦታ ቦታ ሲንቀሳቀሱ ጋዛቸው ሰትል ከተሰኩ ወዲያውኑ ሊበላሽብን ስለሚችል ያን ነገር ጥንቃቄ ማድረግ ይገባላል። ከዛም ደግሞ በተጨማሪ ምንድን ነው ፍሪጆች ሁሉ ጊዜ ተሰክተው ነው የሚቆዩት። ያው ካልተሰኩ አንደኛ ውስጥ ያለው ምግባችን ይበላሽብናል። ሁለተኛ ደግሞ ምንድነው፣ ያው ምግቡ ሲበላሽ የተለያዩ ሽታዎችን ሊፈጥር ስለሚችል ያን ምን ማድረግ ይኖርብናል? ስንሰካው በስታብላይዘር ወይም ደግሞ ማከፋፊያዎች ቢኖሩ ዳይሬክት ባንሰካው ተመራጭ ነው፣ ረጅም ጊዜ እንዲሰራለን ማለት ነው። ግን ከዛም በተጨማሪ አምስት ዓመት የካምፓኒ ዋስትና ስላለው በዛ ዋስትና መሰረት ይስተናገዳሉ። ያው ዋናው ነገር ግን ምንድነው ሰው ሲጠቀም ጥንቃቄ ማድረግ ይኖርበታል። የመጀመሪያው ነገር አላስፈላጊ ወጪ ማውጣት የለባችሁ። ከዚህም ደግሞ በተጨማሪ እንግልትም ስለሚኖረው ያን ነገር ጥንቃቄ ማድረግ ይገባናል ማለት ነው። ያው እንግዲህ ይሄ ቦስ ዋጋው 45500 ብር ነው። ከና ዴሊቨሪ ያላችሁበት ቦታ ድረስ እናደርስላቸዋለን። በመጨረሻ ደግሞ የምናየው ሌትሯ 138 ሊትር የሆነችውን እንዲሁም ደግሞ 175 ሞዴል የሆነችውን አፍትሮን ይሆናል። ይህ አፍትሮን እንግዲህ የሚጠቀሙ ዳይሬክት ፉል ቴክኖሎጂ ነው። ከዚህም በተጨማሪ ደግሞ ምንድን ነው ሳይዙ አነስተኛ ስለሆነ ለመካከለኛ እንዲሁም ደግሞ አነስ ስላለ ቤት ወንደላጤም ያገለግለናል ማለት ነው። እቺ እንግዲህ ሙሉ ለሙሉ እንደምናያት ስቴንለስ ስቲል ስለሆነች ረጅም ጊዜ ሳይበላሽብን ከለሩንም ሳይቀይርብን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እንግዲህ ስቴንለስ ስቲል ስለሆነ በቀላሉ መጸዳት ይችላል ማለት ነው። ይህ እንግዲህ 138 ሌትር እንግዲህ እንደምናየው ውስጡን ሳይዙ ትንሽ የሚባል አይደለም። የተለያዩ ነገሮችን ለማስቀመጥ ያገለግልናል እንዲሁም ደግሞ ሰፋ ያለ ፕሮግራም ስኖርብን እቺኛዋን አንስተን ሙሉ ለሙሉ ይህን የሚያክል ስፔስ ስለምናገኝ በዚህኛው ስፔስ የምንፈልገውን አይነት ነገር ማስቀመጥ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ታችኛውን በምናይበት ጊዜ መካከለኛ የሆነ ሳይዝ ስለሆነ የተለያዩ ነገሮችን ማስቀመጥ እንችላለን። ከዚህም በተጨማሪ ደግሞ አነስ ያለ የቪጅቴብል ማስቀመጫ አላት። እንዲሁም ደግሞ የተለያዩ ነገሮችን ማስቀመጥ ከፈለግን እንደዚህ ማስቀመጥ እንችላለን። ከዚህም በተጨማሪ ደግሞ ዋናው ማድረግ የሚገባን ጥንቃቄ እነዚህ ሁሉንም አራቱ ነው የምናያቸው ዳይሬክት ኩሊንግ ቴክኖሎጂ ናቸው። ወይም ደግሞ የተወሰነ በረዶ ይጋግሩብናል። ስለዚህ እነዛን በረዶዎች በምንድነው፣ በተለያዩ በቪላ በምናምን የሚፈቀፈቅ ነገር አለ። ያን ከተፈቀፈቅ ነው አንደኛ ምንድነው የምንጠቀመውን እቃ ዱሪብሊቲውን እንቀንሷለን፣ ወይም ደግሞ ያላስፈላጊ ወጪ የምናወጣለን ረጅም ጊዜም ሳንጠቀመው እንቀራለን ማለት ነው። ስለዚህ ሁሉም ዳይሬክት ኩሊንግ ቴክኖሎጂ ውስጥ እንደዚህ አይነት የበረዶ መፈቅፈቂያ ስላለው ከዚች የተለያየ በረዶ እየጋገረ ያን ያህል። አሁን እነዚህ ኮንደንሰር ሲስተም ስለሆኑ ያን ያለም አይጋግሩብንም። ነገር ግን በአንድ ወር ወይም ደግሞ ረጅም ሰዓት ተጋግሩብን በዚችኛ ፋቅፋቅ አድርገን ማጽዳት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ አነስ ቢልም የተለያየ በረዶ መስሪያ የራሷ አላት እዚች ጋር አድርገን በረዶ ይሰራልናል ማለት ነው። እዚህ ጋር እንደምንየው ደግሞ የእንቁላል ማስቀመጫ ስላላት በዚችኛ ማስቀመጥ እንችላለን ማለት ነው። ያው ሳይዟ አነስ ቢልም ለመካከለኛ እንዲሁም ደግሞ ለወንደላጤ ታገለግላለች። እንዲሁም ደግሞ ራሷን ቻላ የራሷ ቁልፍ ስላላ ምንፈልገውን እቃ ካስቀመጥን በኋላ መቆለፍ እንችላለን ማለት ነው። እችኛም ፍርጅ እንግዲህ ኮንደንሰር ሲስተም ስለሆነች አንደኛ ቢበላሽ ብልም መቀላሉ መስተካከል ይችላል ማለት ነው። ይህ ሀፍትሮን እንግዲህ 138 ሚሊ ሊትር ዋጋው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 ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲብ ቻናል ቤተሰብ ይሁኑ። እንዲሁም በቀጣይ ልንሰራላችሁ የምትፈልጉትን ነገርና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ እያሳውቁን ስለተከታተላችሁን እናመሰግናለን።